ዓለይኩም ወረህመቱላሂ ወበረካቱ እድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ነኝ። ጥቅምት ስድስት ኢትዮጵያ ለምትመጣው እህቴ የተዘጋጀ እቃና በርበሪ ነው። በነገራችን ላይ ይች እህቴ ከሶስት መቶ ስልሳ ሺህ ብር በላይ የሚሆን እቃ ወግድ ከተማ ድቄላታለሁ። ቀሪ ቀሪ እቃዎቿን ነው ያዘዘችኝ እና ስትል በዚህ ዊዛ ለመሄድ ነው የፈለገችው። እና ውዶች ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ነኝ። 43550 ብር ነው የፈጀው። በመጀመሪያ እዚጋ እንደምታዩት የጭስ መሞቂያ ሙሉ ውሴሪ ዋላት 200 ብር። ይቺ የምታዋት የወባ ድስት ናት፣ 2900 ብር። እጅጌ ሙሉ የሆነ ሌዘር ነው። እጅጌ ሙሉ ማለት ኮፍያም እጅጌውም ደግሞ ልክ እንደ ጅልባብ የተሰራ ማለት ነው። እዚህ ጋር ደግሞ የወይባ እንጨት አለ 300 ብር የተገዛ ወንበሩ ደግሞ 3500 ብር ነው የተሰራላት ማለት ነው። ፌሮም ድጃ 1600 ብር፣ ጥስት 1600 ብር እንዲሁም ደግሞ ሱፍራ ለእናቷ የዛኔ የጅማ ረከቦት ገዝቼላት ስለነበረ ለእናት የሚሆን ሁለት መረብ ሱፍራ ብላኛለች። 550 ብር የኦዱ እብሪቅ ሰማኒያ ብር እንደገና ደግሞ የእቃ መዘፍዘፊያ መቶ ሀምሳ ብር ስድስት መቶ ሀምሳ ብር ደግሞ ይሄ የምታዩት ከለር መዘፍዘፊያ ነው ከዛ በጣም የሚያምረው እና ቆንጅዬ የሆነ ደግሞ ምን አላት ኳሊቲ ማነው ኮምፕሌት ጀበና ያለው ስን ያላት ዋጋው ደግሞ አምስት ሺ ብር ነው ሶስት ሺ አምስት መቶ ብር ደግሞ እስቶቭ አላት ማለት ነው ከዛ መፍጫ የቡና አላት እዚ ጋ እንደምታውት የዚህ ዋጋ ደግሞ 300 ብር። 2300 ብር ደግሞ ማዕደን 1000 ብር። ደግሞ በ500 ብር ሂሳብ ሁለት ሀባ የቲማቲም ጆጋ አላት። 700 ብር ደግሞ ኳሊቲ ሲኒ እዚ ጋ እንደምታውት፣ በጣም ቆንጆ የሆነ ሲኒ አላት። እዚ ጋ ደግሞ የኮምቦልቻ ጨርቃ ጨርቅ ለሜትር ከ50 የሚሆን ምን አላት፣ አንሶላ አላት። ዋጋው ደግሞ 2000 ብር ነው ማለት ነው። አባይቢ በርበሪና ሽሮ ወደ በርበሪው ስንመጣ በርበሪው 15 ኪሎ ነው። ኪሎ በ830 ብር ሂሳብ በነበረበት ነው ያዘዘችኝ እና ቆንጆ የሆነ በእርጥብ ቅመም፣ በደረቅ ቅመም ተደርጎ ፏ ተደርጎ የተዘጋጀ በርበሪና በርበሪ ነው ማለት ነው። እና ቆንጆ ነው። ከለሩ መሻላ በጣም ያምራል። ጽድት ያለ በርበሪ ነው ያዘዘችኝ። ይህንን ገዝቼላታለሁ። ይህም ፏ ተደርጎ ነው የተዘጋጀላት። ማሻላ ተባርክ ራህማን። በመቀጠል መልእክት አለኝ። መልክቴን ደግሞ ለሚሰማ ሰው ነው የማስተላልፈው፣ ምክንያቱም ለማይሰማ ሰው መናገር አስፈላጊ ነው ብዬ ስለማላስብ። ሀባይቢ መልክቴን ለምትሰሙ ቅንና መልካም እህቶቼ በጣም ለምትወዱኝ ለምታከብሩኝ የሚሆን መልክት ነው። በመጀመሪያ ሀባይቢ ሁለት ነገሮችን ለማለት ነው ትናንትና እሁድ ልብስ እያጠብኩኝ ጥቅምት ሶስት ልብስ እያጠብኩ ነው፣ ጓጀማም ጋር ተገናኘንም እና ቤት ነው የዋልኩት ብያችሁ ነበረ። እና ልብስ በነገራችን ላይ ያው አንድ ባስኬት ልብስ ነው የሚሆነው ቢጠራቀምም ያን ያክል። እኔ እናቴ አባቴና ወንድሞቼ ናቸው፣ ሁለት ወንድሞቼ ቤት ያሉት እንጂ ሌላ ልብስ የሚጥል የለም። እና ሰራተኛችን ከሄደች ደግሞ ወይም ደግሞ አጋዣችን ከሄደች፣ ሶስት ቀን አራት ቀን ሆናታለች። ደግሞ ሰራተኛ ሲባል የሚያንቀጠቅጣችሁ ለምንደ አላውቅም። ሁላችንም እኮ ሰራተኞች ነን። ሁላችንም ሰራተኞች ነን አይባልም እንደዛና። እና መልእክቱን ጫብላችሁ ስሙኝ። የሄደችበት ምክንያት ደግሞ እናቷ ታማ ነው። ሁልጊዜም ሁሉም ሰራተኞች እናትና አባታቸው ታመውባቸው ሙተውባቸው ነው የሚሄዱት። አንድ አይነት ናቸው። ወላጃቸውም አንድ ናት። ሰራተኞቹም አንድ ናቸው። እስካየኋቸው ድረስ ምክንያታቸው ተንከሲስ ነው። ስለ ሰራተኛ ጠበቃ ለቆማችሁ ደግሞ ሁላችንም ሰራተኞች ነን። አላህ ስብሃነሁ ወተዓላ ደግሞ ላባችንን ጠፍ አድርገን ሰርተን እንድንበላ ፈቅዶልናል። ሀላልን ማለት ነው። ሀራም ለፈለገሳ እንደዚህ ኢትዮጵያ ውስጥ የሚሰሩ የቤት አጋዦች ደግሞ ኃላፊነታቸውን አይዋጡም ተብሎ ሲነገር ሰራተኛ በዳይ የኖርሽበትን የሄድሽበትን የተመልሽበትን የሚል ኮሜንት መጻፍ ምን አመጣው? ለምን አደባ አይኖራችሁ? ወላይ ሁለት ወይ ሶስት ናችሁ። ለእናንተ ነው መልእክታችሁ መልእክቱ እንጂ ብዙዎቻቸው ተረድተውኛል። እነዚህ በቃ ሁሉንም ሚዛናዊ ያርገው የሚረዱ ናቸው። ትክክል ነው። ሰራተኛ ሀቅ አለብን፣ ሀቃቸው አለብን ወራቸው ሲሞላ ገንዘባቸውን በሰዓቱ። ሲቀጥል ደግሞ ሁለት ሺህ አምስት ከሆነ የምትሰራው ወይም ሁለት ሺህ ወይ ሦስት ሺህ ከሆነ የምትሰራው ብሮን ሴቭ ማድረግ ትችላለች። ቅባት ሳሙና ምናምን ወላሂ ላዚምን አያስችለኝም። ለእኔ ገዝቼ ማለት ነው በቀለን እህቶቼ ናቸው እነሱ ግን ማለት ነው ምሰው ነው የሚቀብሩኝ። ልንገራችሁ የኤድ የአረፋ ይሁን ብቻ እህቴ ኮሚንት ላይ እንዲትጽፊልኝ የማሸዋ ነቢያት በጣም የማከብራት የምወዳት እህቴ ናት። ከአራት ከአምስት ከስድስት ጊዜ በላይ አዛኛ ትዕግስቷ ትግስቷ ለእኔ ስታስብልኝ እኔ እንጃ በቀሷ ትለያለች። የሆነውን ነገር ልንገራችሁ። የአስራ አምስት ዓመት ሴት ልጅ አለች እና ለእሷ የሚሆን ዋይኒ ሽቲ አሰርቼ ነበር እጅጌ ሙሉ በጣም የምታምር ከዛ እሱን አንስታ እቤት አጋዣችን ከመጣች ገና ወር ከማን አስራ አምስት ቀን ወይም አስራ ሰባት እንደዚህ ነው የሚሆናት። በቃ በቃ ከመስረቅ ውጭ አእምሯ ላይ ምንም ነገር የለም። ያችል እጅ ማለት ነው። ብዙ ሌባዎች መጥተዋል። ልነግራችሁ ነው። ዝም ብላችሁ ስሙኝ። ከኮሜንት በፊት መስማትን የሚያክል ነገር አለ ብዬ ስለማላስብ ልንገራችሁ። ከዛም ያችል እጅ እኔ እየተሯሯቅኩ ነው። አንደኛ ቦሩ ወንድሚ ታሞ ቦሩ አስገብተን ለሱ ምግብ ምናምን ተዘጋጅተዋል ይዤ ልሄድ ነው ወደ ደሴ። ከዛ ስመጣ ደግሞ ቀይዤ እመጣለሁኝ። ከዛ ልክ እኔ ስወጣ ይታ ልብሱም መጀመሪያ ካርቶን ውስጥ ከካርቶን ውስጥ አውጥታ ልብሷ ውስጥ አስገብተዋለች። አባይቤ ሱብሃን አላ እንዴት እመጣላት! በሉ ዝም ብላችሁ ቪዲዮም ስሰራ 15 ዓመት ሴት ልጅ እያልኩ ስል ሰምታኛለች። ያን ልብስ ፌስታሏ ውስጥ አስገብታ ቁጭ አድርጋለች። እኔ ስሄር ለብሰዋለች ልብሱን ለሄር ልሄድ ነው ትላታለች። እናቴ አረ ልጅ ዚነት የለችም እንዴት ተሄጃለች ትላታለች። አጋጣሚ ከከተማ የሚመጣ ነገር ስለነበረ ለወንድም ይወደዛም ይጀምር ሄደው ወጥቼ ነው። ከዛ ስመጣ ነው ወደ ደስ የሚሄደው። ያን ቢጃማ ልብሷ ውስጥ አርጋለ አንስታ ለብሳ ምናምን፣ እናቴን መቸ ከበር ብላት ተከራዩታሉ። ቆይ ዚነት ትመጣ ላይ ተረጋጊ ምናምን ብለው በር ዘግተው ጠበቁኝ። ከዛ እኔን ስታይ ልክ በሩን ክፍት ሳረግ ገብታ ልብሱን ቀየረችው። ቀይራ እዛ ጥለዋለች፣ እንደዚህ ምኝታ ክፍል ጣል አርገዋለች። ከዛ እንዴ ግብትስል ምን ልሄድ እያለች ነው ይች ልጅ መላበያት ምናምን አለች እናቴ። ቀስ ብላ እንዳለበሳጭም ፈርታል። ለምን በጣም የተጨናነቅኩበት ሰዓት ነው፣ ሰራተኛ የሚያስፈልግብኝ ሰዓት ነው። ለኢዱም ደግሞ የመጣ ስለሆነ እንድትሄድብኝም አልፈልግም። ልብስ ደግሞ ለእኛም ለእሷም ታዟል። ሰፊ ቤት መስከሪና እና ለሷ ሽቲ ለእኛ ደግሞ ያው ቀሚስ ጫማ ሳይቀር። ወላ ሄኖ ምላችሁ በአላህ ስም ነው የምነግራችሁ። ይችል ደግሞ ለበዓሏ እንዲደርስላት ነው ያዘዘችኝ። ማሻ ተላከ እቃው ደርሷል። እቃው ደርሶ ቢጃማዊ ለም ሳይሉ በፊት ነው። እኔ ደግሞ እዚህ ሽቲውን ያገኘሁት ገብቼ ወደ አሁኑ አውፍ በኝ እንደዚህ እንደዚህ ብዬ ነገርኳል። ምንም ችግር የለውም ነው ያለችኝ። ሴድኔ እኮ አንቺ አንደዚህ ሁለት ዜ ሶስት ዜ ከዛ በላይ አቅሻለሁ። የቢጃማውን ብር አስባ ከነ ማሰፊያ ይላከችልኝ። አላህ ረጅም እድሜና ጤና ይስጥሻል። አስደነግሽኝ። ያችን ልጅ ቀጥታ ፖሊስ ጣቢያ ነበር ለውስዳት የፈለኩት፣ ከዛ ደላላው አይሆንም አለ። በጣም መታት፣ እኔ መትቻታለሁኝ፣ ወላይ መትቻታለሁኝ። ምክንያቱም ያቺ እጇን ሁሉ መቆረጥ ነበረባት። የሀገራችን ህግ አይፈቅድም እንጂ እጇን በፔሳ ነበር መቆረጥ ያለባት፣ ወይም በመቀስ ከዛም ቢጃማን አልሰጠኋትም፣ ያን የተሰረቀ ቢጃማ፣ ምክንያቱም ለኒያ ትልቁ መረጃ ስለነበረ። አልሰረቅኩም ወላሂ ወቢላሂ፣ ጭራሽን ያንችን ቀሚስ አልሰረቅኩም ማለችኝ። ኢትዮብ ላይ ገባሁኝ። ለበዓል ዜ ለተከራዎቹ ልጆችን መጥተዋል። እና ሰአድ አልኳት፣ ይሁን። እኔ ያሰራሁትን የሚገዛውን የማደርገውን አውቃለሁ። ግን ሌባ እሷ ስትመጣብኝ ነው የመጀመሪያኛ ቤት ሁለት ሶስት ጊዜ በላይ ከዛም በላይ ሰራተኛ ሁለቶች እየመጡ አብረው ኑረዋል። እና ጉዴኔ ሊን ያልኳት ላጥ ነው ያደረኳት በጥፊ ሌባን አበረታቱ ታዳ፣ ሁልሽም ማለት ነው ሁልሽም ኢትዮጵያ ስትመጭ ወር ላይ ታገኙታላችሁ። ወይ ወልሽ ወይ ቤተሰብ ጋር ይኖርሽ የሆነ ጊዜ ሰራተኛ ያስፈልግሽና የሆነ ህይወትሽን ለማመቻቸት ስራ ለመስራት ስትፈልጊ ሰው ያስፈልግሻልና ሰራተኛ ትይዣለሽ። የዛኔ ግን ይህ አፋችን የተናገረውን እናገኘዋለን። ማንም ሰራተኛ ነው አይበድልም። በተለይኛ ቤት ወላ አልሐምዱላ ረብ ልለሚን የሚበሉት የሚጠጡት አያጡ አትራብም፣ አትጠመም። ግን ስራቸው ተንኮል ነው። ስራቸው ሁለ ተንኮል ነው። ከዛም ያችን ልጅ ወሰደልኝ። በዛ አለፈ። ሌባ አንድ ሌባ ሰራተኛ ይ ነው እንድታምኑ ነው። ሌሎቻችሁ መልካም የተናገሯችሁ መልካም ተናግሯችሁ፣ እኔ አንጀቴ ስራ አደረረ ነው። ሁለተኛ ደግሞ አሁን ከአስራ አምስት ቀን በፊት ደግሞ ወር ከምና አንዷ ሶስት ወር ሆኗታል ፋጡሚጋ ያያቸው ሽብሬ ሰራተኛዋ እሷ ነበረች እና ካብቶ ሚጋ ስራ ስለሌለ እኔ ጋ አምጥታት እኔ ደሞዝ ጨምሬሽ የአምስት ነበር እሷ ጋ እኔ ጋ ሁለት ሺ ብር አድርጌ ከዛም ከቀጠርሽ ደግሞ የኖርሽ ጨምርልሽ አለው ብያት፣ እኔ ጋ እየኖረች ነው። ሀባይቢ ተኸየሉ አራት ብርድ ልብስ ገና ገዝቼ ያመጣሁት ነው። አራት ብርድ ልብስ፣ ዲጂታል ሚዛን ደግሞ ውጭ ላይ ተቀምጧል በረንዳ ላይኛ አንድ ሌባ አይገባም፣ ግብቱም ደፍሮንም አያውቅም። ምክንያቱም ይሄ ሁላ እቃ ስለሚገባ ዘበኛ አለ ምናም ብለው ስለሚሉ፣ ግቢያችን ሌባ ገብቶ ያውቃም። አራት ብርድ ልብስ፣ የሽሮና የበርበሬ ቅመም ስምንት ሺህ ምናምን ብር የተገዛ ሽሮ፣ አተር፣ ሽምብራ፣ ባቄላ የተቀላቀለ ሀያ ኪሎ፣ የወንድሞችን ጫማ የአብዱ የአድናም የአባቴ የሶስት ሰው ሰንደል ጫማ ሁለት ሺህ ምናምን ብር የሚገዛ ማለት ነው። ደውላ ተኝተዋል ይሉም ብላ ያንን እቃ ከአርባ መአዚምን እኔ ዳከፈልኩኝ። እንዴት እንዳረገች ልንገራችሁ። አናቅም ያመሻሉ ቃስን ሲያጥቡ ምናም መጨረሻ የጸጉራቸውን ተሰራርተው ምናምን ነው የሚገቡት። እኔም ደግሞ ትእዛዝ ስለምቀበል እንዲህ አይነት ታሪክ ይፈጠራል ብዬ ማላስብኩም፣ ምኝታ ክፍል ነኝ እንደዛ አድርገው ያንን እቃ ስወሰድብኝ፣ ወላሂ ወላ ለማንም አልተናገርኩም። ጓደኛ እንኳን ለመድን አልነገርኳትም። ይሄን ነገር የዛኛውን ታቃለች ቢጃማውን። ዝም አልኩኝ። እዳ ያንከፈልኩኝ እዳ ያንከፈልኩኝ። ያቺ ልጅ በዓላችን ነውና ልሄር ነው አለችኝ። ይችኛይቱ አብራት እቃ ያላላከችው እጄን ታመምኩ ብለ ሐኪም ቤት ወሰድኩ ምናምን፣ እጇ ዳነ። እናቴ ታማለች ብላ ሄደች። ከዛች ከልጅ በፊት ያሉትን ነው መነግራችሁ ማን ነው? ከዛች ከልጅ በኋላ ያሉትን ነው መነግራችሁ። አባይቢ እጅ ብጃማ ከሰረቀችሁ በኋላ ያሉትን ነው መነግራችሁ። ሽብሬን ታቋታላችሁ። አሰራቂዋ ሽብሬ ናት። አብራት ያለችው ደግሞ የወረኢሉ ልጅ፣ ሙስሊም ልጅ ነች። እሷ አልወሰደችም ግን ሚስጥሩ እንደብቃለች። ደውላለት እንደዚህ እንደዚህ ብላ አላወራችም። አሁን የሆነች ሊመጣ ነበርና እሷም እንደዚሁ እናት የታማ ነው ብላ ነው የሄደችው። እሷ ነገረች። ሚዛኑ ስን ተሸከው ብርድ ልብሱ ስን አወጣልኝ ያለች ሽብሬት ጠይቃለች ብላ ያው እንደ ነገረኛ ነውን የቆጠርኳት። ምክንያቱም በሰአቱ ለምን አልነገርሽኝም ሽብሬ ዚህ እንዳለች ብትነግርኝ በአላ ስም እኔ ማድረገውን እናቃለሁኝ። ግን አልነገርሽኝም። ስለዚህ አሁን አንችም አብረሽ እንደ ሰው ደመኛ ያነሽ በቃ እንደ ደመኛ ነው። እኔ ብዙ ሃላፊነት ያለብኝ ሴት ያለብኝ ልጅ ነኝ የዚህን ሁሉ ሰው ትእዛዝ ተቀብዬ በረንዳ ላይ ውጭ ላይ እንደፈለግኩ ነው ቀይ ማንም ሌባ ነክቶብኝ ያቅ ኢላ ሽብሪ ስትመጣኛ፣ ቤት ሌብነቱ ሲካሄድ ነው። አልሐምዱላ ምንም ማለት አይደለም እቤት ሁሉም ተናደዱ። በቃ ከሆነ ሆኗል ቆፍጠን ብዬ እዳያ መክፈል ነው ያለብኝ ብዬ ዝም አልኩኝ። ይህን ሁሉና ከዚህ በላይ የተሸከምኩ ልጅ የኢትዮጵያ ሰራተኛ የልባያ እንደኛ አርገው አይሰሩም ብዬ በደፈናው በተናገርኩት አንችም ሰራተኛ ታያለሽ ምናምን ለምን ነው ማልለው? አልሐምዱሊላ ረብልዓለሚን እኔ ሳድግም አባቴ በወንዱም በሴቱም ሰራተኛ ነው ያደግኩት። ምን ችግር አለው ብል፣ ይሄ በእኔ የተጀመረ አይደለም እኮ። ግን እነሱ በፊት የነበሩት ማር ናቸው። እኛ ሁላሽ ሽኮኮ ብሎ አሳድገዋል። አርሰው አምርተው ሁሉን ነገር አባቴ ጋር እኩል ሰርተው ሴቱም ወንዱም። አልሐምዱሊላ አሁን ድረስ ከሳይንት ድረስ የሚመጣ ደምስ የሚባል በቅርብ ድረስ እዚህ የሚመጣ ልጁን ሲዱ ሁላ አባቴን የጠራው ወንድ ሰራተኛ ላጋዥ ምን ችግር አለ? ይሄ ቢባል እኛ ሳኡድ አረቢያ መዳም እየደወለች ኬፍ ኬዚነት እንዴት ነሽ አንቺ ምሰሪው ምግር ሳይቀሩ ያመሰግኑን የለ እንዴ! መልካም ስንሰራ መጥፎ ስንሰራ ተንከሲስ ስንሆን ደግሞ ሰራተኛ ላለላት ነው። እና ታዲያ መንግስቲቱ እንደዚህ አድርጋ ብይላውራ ኧረ ተው ህሊናችሁን አሰሩት። አንዳንዶች በቁጥር ናችሁ፣ ሁላችሁም አይደላችሁም። የኔ በጣም መልካም ወዳጆች አሉ፣ እኔን በደንብ የሚያውቁኝ። ይህ ድርቀት እንጂ እንደዚህ የተቃል በደበደ ነገር አይመችኝም፣ ነግራቸዋለ። እችኛ የቱ ራሱ የብርድ ልብሱ ምናምን ያስወሰች ባገኛት ማለት ነው፣ ድርግም ግን ነበር ማደርጋት ግን አላገኘኋትም። የወሰደው ልጅ ደግሞ የት ነው ድልድዩ ጋዜው ቆቦልቻ ያለ ልጅው ያገሩ አለች ሌባ ነው ይታወቀ ሌባ ነው አሉ ስለዚህ ብዙ ነገር ደግሞ ከዚህም በላይ ስለ ሰራተኛ ያላወራ ስላለ ሰራተኛ ልሽ ወይ እንጀራ ነው ምናምን ለምትሉ እኔም እኮ እንጀራ ሆኖብኝ እኮ ነው እየሰራ ያለሁት ተሟልቶልኝ ነው እንዴ እኔም እንጀራ ሆኖብኝ ነው እየሰራ ያለሁት እና ስለ ሰራተኛ ሲወራ አንድ ሰው ዝም ብሎ አይደለም ወላሂ እኔ መልካም ከሰራችልኝ ስለ እሷ መጥፎ ነገር ስለ ማንኛውም ሰራተኛ አላወራም እኔ መልካም ሰራተኞች በጣም ገጥመው ነበር። አምስት ወር፣ ስድስት ወር፣ ሰባት ወር የቆዩ ማሻላ። ድሮ ቀራ ስልካ ያበዙ ማሻላ፣ ተባረክ ረህማን። ስመጣ ዚህነት መጣች ብለው ወላ እቅፍ አርገው ይሰሙኛል። ወላ ነው መላቸው። ዚህነት መጣች ብለው እቅፍ አርገው ይሰሙኛል። እኔም ደግሞ በዛ ልክ ለእነሱ ማለት ነው ይነት ልጅ አታክለኝም በጣም ዝም ብዬ እንኳ እጃቸውን እንደዚህ አይቼው በሚመጣላቸው ነኝ። እኔ ዚህነት ማለት ማለት ነው ለማታውቁኝ። ግን ለእናንተ ማብራራት ምን አስፈለገ? እኔ በምገባበት ጉድጓድ እናንተ አትገቡምና ስለምንም አይመለከታችሁም። ስለ ሰራተኛ ቀጣይም ላወራ እችላለሁኝ፣ ስለ መልካሞቹም ስለ መጥፎዎቹም። ደግሞ ላልገባችሁ ነገ ጧት እንሻላ ኢትዮጵያ መጥታችሁ ይህንን የነሱን የክፋት ጥቅ ቅመሱት። እኔ እንደዚህ እርር ብያለሁ። ከሰባ ሽ ብር በላይ እኔ ያክስረውኛል። ልንገራችሁ ቢገባችሁ ማለት ነው። ይሄ እቃ የሚሰበረው ምናምን አታውቅም ስላልተወራ ዝም ስለተባለ እነሱ መልካም ሰርተው ምናምን አይደለም። ትናንትና ኔ ጫፍጫፉ ነው ነካ ያደረኩት። ማውራትም አስለን አልፈልግኩም እኮ አይታችሁ ከሆነ የልብስ ማጠቢያ እኔ ትልቅ ባለውለታዬ ነው። የልብስ ማጠቢያ ግዙ ይጠቅማችኋል ብዬ እኮ ነው ምክር የሰጠኋችሁ ስራውን ስላለሁበት ማጠቢያ ብትገዙ ፍሪጅ ብትገዙ ሌሎች እቃዎችን ከምሰበስቡ እነሱ በጣም ጠቃሚ የሆኑ ናቸው። ሌሎች እቃዎች አይጠቅሙ ማለት አይደለም፣ ግን እንደ ማጠቢያ እንደ ፍሪጅ እንደነዚህ አይነት እቃዎች ወሳኝ ናቸው ብዬ ነው ለእናንተ የተናገርኩት። አደል እንዴ እናንተ በክፋት ለምንፈሰራችሁት ክፉዎች ናችሁ ኮሜንት የጻፋችሁልኝ፣ የምትጠሉኝ ናችሁ ኮሜንት የጻፋችሁልኝ። አመሰግናለሁ መልካሞቹማ በስነ ስርዓት መክረውኛል። በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ግን እኔ መብቴ ነው መብት ነው የፈለግኩትን የመናገር መብት አለኝ። የሚጠይቀኝ አለ እንጂ ሰው አይደለም። ስለተሰረቅኩኝ ስለተበደልኩኝ ነው የኢትዮጵያ ሰራተኛ የልባ ያደርስ የሚያልኩት። ለማንኛውም ቢሆን ዘላችሁ ሰው አትዘልፉ። ይህ አስተዳደግ የጎደላችሁ ናቸው አብዛኞቻችሁ። ወላሂ ለአዚምን እኔ አልሐምዱሊላህ ረብል አለሚን ሰው መሳደብ ምናምን አይመችኝም። ግን ሰውን ክፉ ባለጌ አታድርጉ። ፕሊስ ፕሊስ፣ ስራ የልስራበት